አኝም ቁልጭ ቁልጭ እያለ ነው የሚያይ። እንዴት ፃ ልጅ በጥይት ይመታል? ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ሰላም፣ ሰላም፣ ውድ ቤተሰብ እንደምን ቆያችሁ? እኔ አምላከ እስራኤል እግዚአብሔር ይመስገን ሰላም ነኝ። እንግዲህ የአርሲ ኦርቶዶክሳውያን ግድያ ቀጥለዋል ማለት ነው። በዛሬው ቪዲዮአችን በዛሬው መረጃችን ከአርሲ ኦርቶዶክሳውያን ግድያ ጋር ተያይዞ የተለያዩ መረጃዎችን የተለያዩ ቪዲዮዎችን ወደ እናንተ አደርሳለሁ። እናም ይህ ቻናል አዲስ ነውና አንደኛ ሰብስክራይብ አድርጉ፣ ሁለተኛ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር በማድረግ እንድትተባበሩ አሳስባችኋለሁ። እንግዲህ ወደ መረጃዎቹ እወስዳቸዋለሁ ተከታትለን እንመለስ አዲስ መረጃ ተሰምቷል የአሪስ ዞን የተገደሉ ሰዎች የሉም መረጃው የተሳሳተ ነው ብለል በአሪስ ዞን የደረሰውን ጥቃት አስመልክቶ የዞኑ አስተዳዳሪ አቶ ኢብራሂም ከድር ሸት ነው ማለታቸውን ቢቢሲ አማርኛ ዘግቧል የአስተዳዳሪው አስተያየት በህዝቡ ዘንድ ቅሬታ ፈጥሯል የሁንቆሎ ዋቢ ወረዳ ዋና አስተዳዳሪ አቶ ሐሰን መሀመድ በወረዳው ስለተፈጸመው ጥቃት ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ብለዋል በተመሳሳይ መልኩ ስለ ጉዳዩ ጥያቄ የቀረበላቸው የአሪስ ዞን ዋና አስተዳዳሪው አቶ ኢብራሂም ከድር በበኩላቸው ሀሰት ነው ሲሉ ተፈጽመዋል የተባሉት እንግዲ ሰዎች አስተባብለዋል። በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን ቅዱስ ሲኖዶስ በትናንትናው ዕለት ባወጣው መግለጫ አስታውቋል። የተጎጅ ቤተሰብ አባላትና የቤተ ክርስቲያን ኃላፊዎች እንዳሉት ከሆነ ደግሞ ጥቃት የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርገዋል። እጅግ እጅግ ያሳዝናል። በኦርቶዶክሳውያን ላይ የሚደረገው ጭካኔ ዳግም መደገሙ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትናንትም አምስት ምዕመኖቼ ተገለውብኛል ስትል አስታውቃለች። ሁላችሁም ነፍስ ማር በሉ። በአርሲ መርቲ ወረዳ የሚኖሩ አምስት ኦርቶዶክሳውያን ተገለው ሶስት ምዕመኖች የታግተው ተወስደውብኛል ስትል እንግዲህ ቤተክርስቲያኗ ገልጻለች። ግድያውና እንዲሁም ደግሞ እገታው የተፈጸመው በትናንትናው ዕለት ማለትም ጥቅምት 24 ቀን 2018 ዓም ከቀኑ 6 ሰዓት አካባቢ ጋዶ ቀበሌ መሆኑን ሲገለጽ አምስት ምዕመናን የእርሻ ስራቸው አጠናቀው ምሳቸው እየበሉ ባሉበት ጊዜ ነው እንግዲህ በታጣቂዎች በተከፈተባቸው ተኩስ እንግዲህ መገደላቸው

ር ን ዛሬም በአርሲ ምድር ላይ የኦርቶዶክሳውያን የደም ድምፅ ጥሪውን አላቆመም። አሁንም ባለማዕተብ ወገኖቻችን እየተገደሉብን ይገኛሉ። የቀሩ ምዕመናን ባካችሁ ድረሱልን ብለው ጥሪ ቢያሰሙም የሚደርስ አካል ግን አልተገኝም። ይህንን ጉዳይ በመወትወት ለዓለም አቀፉ ማህበረሰብ በማሳወቅ ጥሪ በምናሰማበት ወቅት ድምፃችሁን የነፈጋችሁ በቤተ ክርስቲያናችን ያላችሁ ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምነው ዝምታን መረጣችሁ? ሰገነቱ ተመችቷችሁ ይሆን? የሰንበት ትምህርት ቤቶች አንድነት ህብረት፣ የቤተ ክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምነው ዝማላችሁ? ዝም አላችሁ። ይህ የባለማተቦች ግድያ ለእናንተ ጉዳያችሁ አይደለም። እንዲሁ ሰባኪያን፣ ዘማሪያን ምናልባት የተወሰናችሁ ወታችሁ ተናግራችኋል። ብዙዎቻችሁ ግን አልተናገራችሁም። አይገዳችሁም። ቆማችሁ የምታገለግሉት ምዕመን በዚህን ያህል ደረጃ ሲታረድ አይገዳችሁም? የኢትዮጵያ አርቲስቶች የጥበብ ሰዎች ባለማተብ ሆናችሁ ምነው ዝምታን መረጣችሁ? ቢያንስ እንኳ ፍትሕ መጠየቅ ከእናንተ አይገባም? እንግዲህ እንደሰማችኋቸው እነዚህ የውጭ ሰዎች የኦርቶዶክሳውያን፣ የአርሴ ኦርቶዶክሳውያን ሞት ግድያ ይቁም በማለት ድምፃቸውን አሰምተዋል። እኛም ሁላችንም አንደኛ ኦርቶዶክሳውያን ቲክታከሮች፣ ዩቲዩበሮች ብዙ ተከታይ ያላችሁ ቲክታከሮች እባካችሁ ድምፅ እንሁን። እባካችሁ ለተከታዮቻችን ሀሳባችንን ድምፅ እንዲሆኑ ሀሳቡን እናድርስ፣ ድምፅ እንሁን እንላለን። በሁለተኛ ደረጃ በጠቅላይ ቤተ ክህነት ያላችሁ ሰዎች ይሄ የእናንተ ኃላፊነት ነው። የሞቱ ያሉት ኦርቶዶክሳውያን ናቸው፣ ሰዎች ናቸው ሕፃናት ናቸውና እባካችሁ እባካችሁ እንዲቆም ጥረት አድርጉ። ሌላው የመጨረሻ ሊቃነ ጳጳሳት ብፁዓን ሊቃነ ጳጳሳት እባካችሁ ድምፅ ሆኑ። እባካችሁ ይህ ሞት፣ ይህ ግድያ፣ ይህ ጭፍጨፋ እንዲቆም እንዲቆም ስራ ስሩ ለማለት እንወዳለን። እንግዲህ ቪዲዮዎቹ እነዚህ ነበሩ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ስለተከታተላችሁም እጅግ በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ይቆየን።